አንዳንድ ጊዜ አንዳንድ ሰዎች ሰውን ነገረኛ ታደርጋላችሁ። በእግዚአብሔር አንድ ሰው እውነትን ተናገረ ማለት አስመሰለ ወይንም ጠላ ማለት አይደለም። እየተደረጉ ያሉ እውነታዎችን ነው እየተናገርኩ ያለሁትኝ። በብሩኬ በልደቱ ቀን አስመሳይ ነሽ፣ እንደዚህ ነሽ ምናምን። አስመሳይ ከሆንኩኝ ቻሉት እንግዲህ። የቀሩ እውነታዎች አሉ። ቀጥዬ አሁን እነግራችኋለሁ፣ አወራለሁኝ። ምንም አታመጡም። ምንም አስመሳይ አይደላችሁም። ኦኬ ማስመሰል ልቀጥል ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበሯችሁ የኒ ቻናል ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ቦታ ላይክ ሼር አድርጉ። አሳብ አስተያየት ካላችሁ በኮመንት አስቀምጡ። እኔና እውነት መቼም ተጋፍጠናታል። እውነትን መናገር ደግሞ ኃጢአት ወይንም ጥላቻ እንደ ጥላቻ ካያችሁት መብታችሁ ነው። ማየት ትችላላችሁ። ማየት ትችላላችሁ። ስለ እነዚህ ሰዎች እውነታ የምናገረው ግን ጓደኞች የሆነው አይደለም፣ ወይንም አብሬያቸው ተጫዎች አይደለም፣ ወይንም ተናገሪልኝ ብለውኝ አይደለም። የታዘብኩትን ነገር ነው። ማረው ከትናንት ወዲያ ለታ ብሩኬ ለበረከት እግዚአብሔር ያጽናሽ አለ። ከዛ በፊት ግን ኖ ኖ ኖ፣ ቆይ። ወደ ገደለው ከመግባቴ በፊት አንድ ነገር ልበል። ጨረቃ ፋሚሊ አንድ ነን፣ እኔና ሃይሚ አንድ ነን። ጨረቃ ፋሚሊ ሁሉም አንድ ነው። የቡሩኬ ደጋፊ የሃይሚ ደጋፊ ብሎ ነገር የለም ተብሏል፣ አይደል እንዴ? ታዲያ እንደዛ ከተባለ ከዚህ በፊት ሁላችንንም የምናቃት ብሬ የምትባል ልጅ አለች። እኔ እሷ አታቀኝም፣ ምናልባት እኔ ነገር ግን መቶ ሺ ምናምን ሰብ ፎሎ አላት። እሷ እህቷን ባለሳ ሳት እህቷን አርፋለች ሲባል እኔ የሰማትኝ። እንደውም ኢትዮጵያ ሄዳ ነበረ። ለእሷ ጊዜ ቶብ ላይ እግዚአብሔር ያጥናሽ የሚል ቪዲዮ አልሰራም። አንድ አቡ አቡ የምትባል ልጅ እንዲሁም እሷ የጨረቃ ፋሚሊ ነች። ያችን ብሬም የጨረቃ ፋሚሊ ሁሉ የውርጌና ሃሚ ቻናል ትክታክ ላይ ወስደው ይለጥፋሉ ሰብስክራይባቸው እንዲያደግ ያደርጋሉ በጣም ነው ሰፖርት የሚያደርጓቸው ልጆች ማለት ነው እ አቡ አባትን ያክል አታለች የጨረቃ ፋሚሊ ነች ለሷ አልነገሩህም እንዴ ለምን እግዚአብሔር ያጥናሻል አላልካትም? ወይንስ አዘን የተለያየ ነው አልገባኝም አዘን የተለያየ ነው እንዴ እንዴት ነው ነገሩ ለምን እንደውም ጨረቃ ፋሚሊን እየከፈልካች ያለው አንተ ነህ፣ ልጆቹ ሳይሆኑ አንተ ነህ። አንተ በምትራመደው እርምጃ ላሞችም እኩል ካንተ ጋር እየተራመዱ ልጆች እንዲጣሉ የምታረጋቸው አንተ ነህ ብሩኬ፣ ወይንም የምታደርገውን ነገር ወቅ ወይንም ጭራሹን እርግፍ አድርገታው ይቶ ብለው ወተክ ለበረከት እግዚአብሔር ያጥናሽ ያልካት ትልቅ ክብር ስለሰጠሃት ወይንም ውሽማ ብጤ ስለሆነች እንጂ የእሷ አዘን ከነብሬ ብሬ ከነ አቡ ተለይቶ አይደለም። አረ የረሳኋትም አለች ቃል ኪዳን የምትባለው ያው እሷ እንኳን ያንተ ላምነች ለእሷ እንደዚሁ እግዚአብሔር ያጥናሽ ቪዲዮ አልሰራህም። እሷም አዘን ላይ ነበረች። ለምን እግዚአብሔር ያጥናችሁ አትበል እያልኩኝ አይደለም፣ እኔና በረከት ጥላቻ አለብን። ነገር ግን እግዚአብሔር ያጥናሽ ብያታለሁኝ። እኔ ምን ይሙት ምን ይሙት አላቅም። ጥቁር አድርጋ ስላየሁኝ ብቻ ነው። በሆነ አካውንት አየኋትኝ። በሌላ አካውንት ብሎክ ተደራርገናል። በሆነ አካውንት ግን አየዋትኝ። መጥቼ ቪዲዮ ላይ ማንም አልነገረኝም። እግዚአብሔር ያጥናሽ አልኩኝ። ቪዲዮ ሰራይቶ ብለኝ። ስለዚህ ወይንም ጭራሹን መተው ነው ወይንም ጭራሹን መተው ነው፣ ወይንም ሁሉንም ማጽናናት አለብክ። ሁሉንም በአንድ አይን ማየት አለብህ። ወይንስ ይች በረከት ተብየዋ ለአንተ ለጊምህ ጊዜ አንበሳ ስለወረደ ሰፖርት ስላደረገችክ ሰው ስለሰጠ ብቻ ነው የሚወደደው ማለት ነው። ቻናል በራሱ ሸር ማድረግ እኮ ዶራር ያስገኛል፣ ተመልካች ያስገኛል። ይሄንንም ከግንዛቤ ይዋለለን ማለት ፈልጋለሁኝ እንግዲህ የኔ አስመሳይነት ይቀጥላል። ላሞች ተንጫጩ ተንጫጩ። እኔ ለብሩክ እምነግረው አንዳንድ ነገር ስህተቱን እንዲያስተካክል እንጂ ጠልችው አይደለም። የሚያደርገውን ነገር ለይቶ ማወቅ አለበት፣ ማስተካከል አለበት አቋሙን አዎ ጨረቃ ፋሚሊ በዚህ እይታ ቅሬታ ይፈጥርባቸዋል። እኛም በሳ ስላልሰጠን ነው ነው ወይ ለጊሙ ሰፖርት ስላላደረግን ነው ነው ወይ ብዙ ነገር ስጦታ ስላልሰጥን ነው ወይ ምናምን ብለው ያልሆነ ተልካሻ ምክንያት ይፈጥሩብህና ቂም ይዙብሃል። ልጆች ይከፋፈላሉ። ኦዲንስ ይከፋፈላል። ስለዚህ የምናደርጋቸውን ነገሮች ለይተን ማወቅ አለብን። እኔ የሚመለከተኝ ጉዳይ ሆኖ አይደለም፣ ነገር ግን ላሞችክ እኔ ቤት እየመጡ አስመሳይ ብለው ኮመንት መጻፍ ካላቆሙ ድረስ ያንተን እያንዳንዷን ስህተት እያነሳውኝ ቪዲዮ ሰራለኝ። አስመሳዮችማ ለሰብስክራይብ ብለው አንዳንድ ስህተቶችን እያለባበሱ ብሩኬ አንበሳ ጀግና የሚሉ ናቸው፣ አስመሳዮች። እኔ ግን ስህተትህን እየነገርኩ የማከብርህ ድንቅ ሴት ነኝ። አዎ፣ የአማችነትህን ክብርህን አንድ ቀን እኔ አንድ ቀን ለአንተ ያለኝን ክብር ቀን ይሻላቅ። ግን ምን መሰለ ብሩኬ፣ እንደ ልጅ የሚያደርግ ነገር አለ። እንደ ልጅ አያትሁን በረከትም አዝናለች ቃል ኪዳንም ማዝናለች አቡም ማዝናለች ብሬም ማዝናለች። በስደት ሀገር ያላችሁ ውድ እህቶቼ ውድ እህቶቼ ስማችሁን አላቅም እከሌ ከሌ፣ ግን ስማችሁን አቃለሁኝ ሌሎቻችሁን አላቅም፣ ግን ፕሮፋይላችሁን ጥቁር እንዳደረጋችሁ አይቻለሁኝ፣ ተነግሮኛለን በውስጥ መስመር። ስለዚህ ፈጣሪ ያጥናችሁ ብለህ አጠቃላይ እነዚህ አራት እህቶችን ማጥናናት ሲገባ ግን አንዷ እህታችን አዝናለች አጽናኗት ደጋግመህ ነው ሁለት ጊዜ ደግሞ ያወራኸው ማለት ነው ደጋግመህ ማለት ነው ለማንኛውም ይመችክ እንደዚህ አይነት ግን የጨረቃ ፋሚሊ የሚከፋፍል ስራ አትስራ ጥሩ አይደለም ጥሩ አይደለም ቃል ኪዳንም ከበረከት አትበልጥም። በረከትም ከቃል ኪዳን አትበልጥም። አቡም ከነዛም አትበልጥም። ብሬም ከነዛም አትበልጥም። ሁሉም ስደት ሀገር ነው ያሉት። ሁሉም ችንም እንደዛው መዳም ቤት ነው ያለነው። ተመሳሳይ ነን፣ ግን አንዱን ከፍ አንዱን ዝቅ ማናደርግ። የሰው ልጅ በሰውነቱ ቢከበር የሰው ልጅ ስለሰጠ ብቻ ባይወደድ እንደዚሁም ቢወደድ በመልካም ተግባሩ ቢወደድ ጥሩ ነው ባይነኝ። እነዛ እነ ተልካሻ እነ በረከት የሆነ አንበሳ ስለሰጡ ሊሽቃበጥላቸው አይገባም። እያልኩኝ ነው እያልኩኝ ነው አስረግጬ ነው እየተናገርኩ ያሉትኝ እኔ እና እዚህ እየመጣችሁ አስመሳይ የምትሉ ጨምራችሁ አስመሳይ በሉኝ፣ በአናቴ ትከሉኝ፣ ትክታክ ላይ ይወስዳችሁ ማለማ በሉ፣ አይዶንት ኬር። እኔ እውነት እናገራለሁኝ። ምንም አታመጡም። ሁላችሁም እህቶቼ ናችሁ። እናንተ ማስመሳ እያላችሁኝ ብትበደሉ የሆነ ነገር እንትን ብትሉ አውራለሁኝ። ለምን እንደዛ አልተደረገላቸውም? ለምን ብዬ ጠይቃለሁ። ፍትህ ዝም አልልም። ለምን ስለሚሰማችሁ ይሰማችኋል እኮ